የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከድተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ከፍተኛ ስጋት ውስጥ መሆናቸውን ገለጹ። ዝርዝር መረጃውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ቻይና ለአሜሪካ ማስጠንቀቂያ መስጠቷ እጅግ እያነጋገረ ይገኛል። ሙሉ መረጃውን በዝርዝር መረጃችን በስፋት እናስደምጣቸዋለን። አሜሪካና የአውሮፓ ህብረት ለእስራኤል የሚያደርጉትን ድጋፍ በተመለከተ ቱርክ ያልተጠበቀን ምላሽ ሰጥታለች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 ወደ አስቀደምንላችሁ መረጃችን ስናምራ የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊ ቤተሰቦች ኢላማ ተደርገናል ሲሉ በሀዘን ስሜታቸውን ገልጸዋል። ሾዴ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት በመንግስት አጠራር ኦነግ ሸኔ የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 ቀን 2017 ዓ ም መገደሉን ተከትሎ ቀደም ብለው ከቡድኑ ከርተው መንግስትን የተቀላ ቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ለመረጃ ምንጫችን የደረሰው መረጃ ያመላክታል። መከላከያ ሰራዊት መጋቢት 27 ቀን 2017 ዓ ም ባወጣው መግለጫ የጃል መሮ ዋና ሰው የነበረው እንዲሁም በታንዛኒያ ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ማለቱም ይታወሳል። ሾዴ ከታንዛኒያ መልስም የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሾሞ የነበረ መሆኑን መከላከያውን ማስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን ሀሮሊም ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደበት መንግስት አሳውቆም ነበር። ይህንን ተከትሎ ግን በምስራቅ ወለጋ ዞን ሀሮሊም ወረዳ ጎረባ ጉዲና እናም ሱጌ ቀበሌዎች የሚኖሩና ከወራት በፊት ከቡድኑ ከድተው መንግስትን የተቀላቀሉ የ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ለመረጃ ምንጫችንም ተናግረዋል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከድተው መንግስትን የተቀላቀሉ ናቸው ያሉት አንድ የአካባቢው ነዋሪ የእነዚህ የከዱ ታጣቂዎች የትውልድ ቦታቸው ኢላማ እንደሆነም ተናግረዋል። መጋቢት 30 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂዎች ቤተሰቦች ላይ ግድያ ፈጽሟል። ሁለት ህጻናትን ጨምሮ ስምንት ሰዎችን በዚህ ለት ብቻ ተገድለዋል፣ ያሉት አንድ የቤተሰብ አባል ሁለት ሌሎች ጎረቤቶችም ተጨምረው ተረሽነዋልን ብለው ስማቸውን ለመረጃ ምንጫችን አጋርተዋል። ታዲያ ከነዚህም በተጨማሪ መጋቤት 29 ቀን 2017 ዓም ታጣቂዎቹ ወደ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ሆነው ጋርባ ጉዲና ቀበሌ በመግባትም አምስት ሰዎችንና የቤት እንስሳቶችን ይዘው እንደሄዱ ሌሎችም የቤተሰብ አባላት ለመረጃ ምንጫችን ተናግረዋል። በአጠቃላይ የስምንት ቤተሰቦች አባል በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸው ተደርጓቸዋል። ድርጊቱን ያመለጡት ወደ ሀሮ ከተማ ሻሽተዋል በማለትም የሆነውንም አስረድተዋል። ከዚህ በተጨማሪ እድሜያቸው ከሰባት እስከ ስልሳዎች የሚደርሱ የአቶ ሂርቦ ቤተሰብ አባላት ወደ ባሪሶ አካባቢ ተወስደው የነበረ ቢሆንም ሁሉም መገደላቸውም ትናንት መስማታቸውን የቤተሰብ አባሉ አስረድቶ አሁን ሀዘን ተቀምጠው እንዳሉም ገልጸዋል። በዚህ ዙሪያ እስካሁን በመንግስት አካላትም ሆነ በኦሮሞ ነጻነት ሰራዊት የተሰጠ መግለጫ የለም። ወደ ቀጣይ መረጃችን ስናመራ አሜሪካና ና የአውሮፓ ህብረት ለእስራኤል የሚያደርጉትን ድጋፍ ቱርክ ነቀፈችም። የቱርክ የውጭ ጉዳይ ሚኒስተር ሀካን ፊዳን እንዳሉት አብዛኛዎቹ የዓለም ሀገራት እስራኤል በጋዛ ላይ የምታደርገውን ጦርነት ይቃወማሉ። ነገር ግን ዩናይትድ ስቴትስና አውሮፓ ሀገሪቷን መደገፋቸውን እስከቀጠሉ ድረስም ይህ የዘር ማጥፋት ወንጀል አያበቃም ሲሉም ተደምጠዋል። እስካሁን ያለው የዘር ማጥፋት ዘመቻ እንዲቀጥል የተደረገው በዩናይትድ ስቴትስ ድጋፍ፣ በተለይም የቀድሞው የአሜሪካ ፕሬዚደንት ጆ ባይደን የስልጣን ዘመን በተከተሉት ፖሊሲዎች ምክንያት ነው ሲልም መናገራቸውን የዜና ወኪሉም ዘግቧል። በጥር ወር አጭር የተኩስ አቁም ስምምነት እንዲደረስም የትራምፕ ሚና ያደነቁት ሚኒስተሩ የዩናይትድ ስቴትስ ፕሬዝዳንት በስልጣን ላይ በሚቆዩበት ጊዜ ዘላቂ ሰላምን ለማምጣት እርምጃዎችን ይወስዳሉ ብለው እንደሚጠብቁም ተናግረዋል። ሁሉም የዲፕሎማቲክ ማህበረሰብ በአንድ ነጥብ ላይ ይስማማል። ይህም በዩናይትድ ስቴትስ ውስጥ ያለው አዲሱ አስተዳደር የበለጠ መረጃ ሊሰጠው ይገባል። በዚህም ቀጣይነት ያለው ጦርነት ስጋቶች ዙሪያ ማብራሪያ ሊሰጡ የግድ ይላለን ብለዋል። በእስራኤል ላይ እርምጃ ለመውሰድ ጥረት እየተደረገ ነው ነው ሲሉም አክለዋል። ነገር ግን ከአውሮፓና ከዩናይትድ ስቴትስ የካፒታልና የፖለቲካ ድጋፍ እስከ ቀጠለ ድረስ ይህ በሰው ልጆች ላይ የሚፈጸመው የዘር ማጥፋት ወንጀል ማብቂያ እንደሌለው ግልጽ ነውም ብለዋል። ይህ ሁኔታ በአጭር ጊዜ ውስጥ ብቻ ሳይሆን በረጅም ጊዜ ውስጥም ለዓለም አቀፍ ስርዓት ኪሳራ ይኖረዋልም ብለዋል። በሌላ መረጃ መቀመጫውን በዩናይትድ ኪንግደም ያደረገው የጋዝ አምራቹ ኤነርጂያን በእስራኤል ለሚገኘው አዲስ የአይል ማመንጫ ነዳጅ ለማቅረብም ከከሴም ኤነርጂ ጋር የጋዝ ሽያጭና ግዢ ስምምነት መፈራረሙን ተናግረዋል። ከሁለት ቢሊዮን ዶላር በላይ በሚወክል በዚህ ስምምነት መሰረትም ኤነርጂያን እስራኤል ለከሰም አዲስ ፋብሪካ 125 ቢሊዮን ኪዩቢክ ሜትር ጋዝ በ17 አመታት የኮንትራት ጊዜ ውስጥም ያቀርባል። በዋነኝነት በእስራኤል ውስጥ የሚንቀሳቀሰው ኤነርጂያን የኤሌክትሪክ ፍላጎት እየጨመረ በመምጣቱና የድንጋይ ከሰል ማቋረጥ እቅድ በመኖሩ በሀገሪቱ ውስጥም የጋዝ ፍላጎት በመጨመሩም ተጠቃሚ ሆኗል። ኩባንያው በመጪዎቹ አመታትም ምርቱን በጥፍ ለማሳደግ ያለመ ሲሆን ዋነኝነትም በእስራኤል አዳዲስ ተስፋዎችን እየተመለከተ መሆኑንም ገልጿል። በቀጣይ መረጃችን ስናመራ የአሜሪካው ፕሬዝደንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያለው ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዝደንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና አንዷ ነች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕን በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔ ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለዘጠና ቀናት እንዲዘገይ በዚህ ሳምንት ማሳወቃቸው ይታወቃል። በአንጻሩ በቻይና ምርቶች ላይ የሚጣሉትን ታሪፍ ደግሞ ወደ መቶ ፐርሰንት ከፍ አድርገዋል። አሜሪካ ስተቷን ለማረም ትልቅ እርምጃ እንድትወስድም ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባልን ብሏል የቻይና የንግድ ሚኒስተር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካ የንግድ ሚኒስተር ሃዋርድ ሉስኒክ ባለፈው ውድ እንዳሉትም እንደዚህ አይነት ውሳኔዎችም ለአጭር ጊዜ ብቻ የሚቆዩ ናቸው ናቸው በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰኑ ጊዜያት በኋላ ጭማሪው ይፋ ይደረጋልን ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስተሩም ተደምጠዋል። ፕሬዝዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽም በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሀሰት ነውም ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጀትላቸውም ተናግረዋል። ትራምፕ አክለው ሁሉንም የኤሌክትሮኒክስ ምርቶች እና ሰማይ ኮንዳክተር የአቅርቦት ሰንሰለትን በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከቷቸዋለንም ብሏል። የንግግራቸው እንደ ስልክ ኮምፒውተርና ሌሎች የቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥሯል። የቻይናው ንግድ ሚኒስተር በኤሌክትሮኒክስ ምርቶች ላይ የተጣለውን የታሪፍ ጭማሪ በአሜሪካ የተደረገ ወስን እርምጃ ነው ያሉ ሲሆን እርምጃ የሚኖረው ተጽዕኖም ቤጂንግ እየገመገመች መሆኑንም ገልጸዋል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይ ቢሆንም በቀጣይ ታሪፍ ለመጨመር ማቀዱ በሁለቱ አገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎም ይታሰባል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገ እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።